የእናንተው ደግሞ ከፋ በስማም ይህን አክል ነበር። እንደምትቀኑባቸው የምትቀኑባቸው የእነሱ መለያት ይህን አክል ያስደስታቸዋል። ብዙም አትደሰቱ። የእውነት እነሱ መቼም ማይለያዩ ልጆች ናቸው። እናንተ ግን ብዙም ብዙም ደስ አይበላችሁ። ለአስታውሳችሁ እንዴ ከዚህ በፊት ቅመማ ምን እንዳለችው መለያትን አደግፉ የሰው ልጅ በዚህ ልክ እንዴት ክፋት ይሆናል እንዴት መለያየትን ይደግፋል ብላ የተናገረች ሲሆን ላስታውሳችሁ። እንዴ ሰላም ሰላም፣ ጤና ይስጥልኝ። ወደ ሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ደህና ናቸው። ይ እግዚአብሔር ይመስገን እንግዲህ ትላንትና ቪዲዮ ብዙዎቻችሁ አይኖ አስደንግጧቸዋል። ብዙም አደንግጡ አትዘኑ፣ ይስተካከላል። ያው የተሰጣቸው ካራክተር ነው። በቃ በአጭሩ ልንገራችሁ። ስለዚህ ያንን ተለያዩ ማለት እስከ መጨረሻ ተለያይተው ይቀራሉ ማለት አይደለም። በትላንት ነው ቪዲዮ እነሱ ራሱ ወዳጃቸው ጠላታቸውን የለዩበት ቪዲዮ ነው ብዬ አስባለሁኝ። ኮሜንቱ ሳየው ወስማም በአንድ እግር ነው የቆመው። አብሶ ብሩኬ በሸረተው ቪዲዮ ላይ በጣም በቃ ኒንጃ። የሰው ልጅ በዚህን ያክል ክፋት እኔ እንጃ! በጣም ነው የሚገርመውና አንዳንዴ ለስድብ ለመፍረድ በአንድ ቻኩል ጥሩ ነው። እኛ ሰው ልጅ ፈራጅ አይደለንም፣ ፈራጅ እግዚአብሔር ነው። ፈራጅ የድንግል ማርያም ልጅ ነው። እኛ ፈራጅ አይደለንም፣ መፍረድ ማንችልም። ምንም ስለስልጣን ስለሌለን ማለት ነው። ስለዚህ እናንተ ሰከንድ ብትሉ እስከ መጨረሻ ድረስ ከወደዳችኋቸው ማለት ነው፣ ማየት ነው። ሲቀጥል ልጆቹ የማይለያዩ ልጆች ናቸው። ብዙም ማያስደስታችሁ፣ የምር ከዚህ በፊት እንዴት መለያትን ትደግፋላችሁ? በዚህ ልክ እንዴት የሰው ልጅ ክፉ ይሆናል? መለያት እንዴት ይደግፋል? ብላ ብዙ ተናግራለች። ቅመሟ ማለት ነው። ረሳችሁት እንዴ? ማዳም ቤት ተቀምጣችሁ እኔ እንጃ? ታጣላላችሁ፣ ታባላላችሁ፣ ታጣምራላችሁ። አንዳንዴ እኮ በጣም ነው፣ በቃ በጣም ነው የምትገርሙኝ፣ የምታሳዝኑኝም ማለት ነው። የመጣሽበትን አትርሺ ሂቴ፣ የመጣሽው በጎንጎ የመጣሻለሽ፣ ተበድረሽ ልብስ ገዝተሽ የምትለብሹ ልብስ አተሽ ማለት ነው፣ ተበድረሽ የገዛሻለሽ። የመጣሽበትን መነሻሻ አትርሺው። ዛሬ ዋይፋይ ተመችቶሽ፣ የማዳም ቤት ምግብ ተመችቶሽ ማለት ነው እንደምፈለግሽ እንደመጣለሽ ብታወሪ፣ ዋጋሽን ደግሞ በኋላ ነው የምታገኙ። የእውነት ሁላችንም ማሰደባችን ስራ ፈት ተባልን እኮ የእውነት በአንዳንዶቹ የመጣ እኛ ራሱ ተሰደብን ማለት ነው። እና እባካችሁ አንዳንዴ የምናደርገውን ቆም ብለን እናስብ። የእነሱ መለየት በዚህ ልክ ሊያስደስታችሁ አይገባም። ገብቷቸዋል፣ እነሱ መቼም የማይለያዩ ልጆች ናቸው። አሁን አንቺ ከባልሽ ወይም ከፍቅረኛሽ ጋር ብትለያይ የሆነ ሰንበሪ መጥቶ እንደዛ ብልሽ ጥርጊ፣ በል እህት፣ የተገላገለች ገደል ግባ፣ ቅዱስ ሚካኤል እንደዚህ ያድርግህ፣ እመቤታችን እንደዚህ ታድርግህ። ያው የእመቤታችን ስም ጠርታችሁ የቅዱሳንም ስም ጠርታችሁ ማለት ነው፣ በራሳችሁ በእጃችሁ ስትኮነኑ ማለት ነው። እና ደስ አይልሽም፣ አይደለም? አንቺ ላይ መድረግ ወይም ማድረግ የማትፈልጊውን ነገር ሰዎች ላይ ባታደርጊ እህቴ፣ እህትነት ምክሬ ነው። የምር እነሱ ነገር ታርቀው ይመጣሉ፣ እናንተ ግን በመሀል ትቀራላችሁ ማለት ነው። ለማንኛውም ለሁላችን ለቦና ይስጠን። ማለት ነው እና ማለት ነው ሀይሚና ብሩኬ ያው በመሀላቸው እልህ አለ፣ ያለመሸነፍ አለ፣ ወሬ አለ። የሰው ወሬ ማጣላት በሲምብል ነገር ነው የማጣላት። የእውነት ብዙ ነገር የማትቆፍሩት ጉድጓድ የለም፣ የማታረጉት ነገር የለም። ከዚህ በፊት ዳኒር ውስጥ የተናገረውን አይታቸዋል ሀይሚን ለማሳመን ያላደረገው ነገር የለም። ያላቀነባበረው ፎቶ የለም። ያላደረገው ቴክስት የለም። በማታ ያወራሉ፣ በማታ እንዲ እንዲ ያደርጋሉ ብሎ ያላደረጋት ነገር የለም። ግን ደግሞ በራሱ ባንደበቱ ተናግረዋል ተናግሯል። እኔ በዚያን ሰዓት በጣም ተናድጄ ስለነበረ ሶስና፣ ለመበቀል ነበረ እንደዚህ መሳሪያ ያደረግኩሽ፣ የተጠቀምኩሽ ብሎ በጣም በቃ እንደጸጸተው እንደተናገረስ አይታችኋል። ይሄን ያክል ነው የሰው ልጅ ክፋት ይሄን ያክል ማለት ነው። ስለዚህ እሱን እቺ ልጅ ማለት ነው ልጅቷን የላካችኋት አንተነ ልጁንም ያመጣሃት አንተነ እናታስመስልም የምትሉም ነበራችሁ። ለሁላችን ልቦና ይስጠን። ያላየነውን ነገር ባናወራ ጥሩ ነው። ገብቷችኋል? ምናልባት እህት ሊኖራችሁ ይችላል፣ ወንድም የሌላችሁ ወንድም አላችሁ ደግሞ ወንድም የሌላችሁ ደግሞ እህትም ወንድምም ሁለቱም ሊኖራችሁ ይችላል፣ ደግሞም አላችሁ ወንድማችሁ እህታችሁ። በዛ ልክ እንደዛ ስትደረግ ፊሊንጉ ለእናንተ ልተወው ማለት ነው። የእውነት በጣም ነው የሚገርመው። እና ለማንኛውም ማለት ነው መታረቃቸው አይቀርም። ደግሞም አልተለያዩም በዚህም ተለያይተው ይቀራሉ ብላችሁ በጣም የምትደሰቱ የተደሰታችሁም ሰዎች ነበራችሁ አላችሁም። ብዙም አያስደስታችሁ እና ሀይሚና ብሩኬ ባካችሁ ለጠላት እጅ አትስጡ እናንተ በአሁኑ ሰዓት በጣም ትልቅ ናችሁ እድሜም ሁሌ ልጅነት የለም እናንተ አሁን እንደዚህ ብለው የሚያወሩት እንደዚህ ብለው ሀይሚ ጀግና እንደዚህ የሚሏት ብሩኬ ጀግና እንደዚህ የሚሉት የምር የእናንተን ውድቀት የሚፈልጉ ናቸው። ለምሳሌ ሀይሚ አንገትሽ እናትድፊ የምትሏት ለምንድነው? አንገቷ የምትደፋው የሚያስደፋት ነገር ምን አለ እንዴ? የእነሱ ሁለታቸው እህሏ አንድ ካልሆነ እኮ መለያት መለያት እኮ ያለ ነው አይደል ሁለታቸውም በራሳቸው መንገድ ህይወታቸውን ይመራሉ። ወይም አንቺ በመረጥሽለት ወይም አንቺ በመረጥሽለት ህይወት አይደለም የሚኖረውም የሚቀጥለውም ይህ የእግዚአብሔር የጻፈላቸው እህል ውላቸውን አንድ ከሆነ መቼም አይለያዩም። ይህ የእናንተ አስተሳሰብ ነው ማለት ነው። ስለዚህ አንገት የምትደፋበት ምንም ነገር የለም። እሱን አንገት የሚያስደፋ ነገር ምንም አላደረገም። እሷም አንገት የሚያስደፋ ነገር ምንም አላደረገችም። ሁለታቸውም እጅ ለእጅ ተያይዘው ለዚህ ደረጃ ደርሰዋል። ግን ደግሞ ያው ሰይጣን እኮ ቁጭ ብሎ አይጠብቅም አይደለም። ብዙ ነገር ያደርጋል። እንደዚህ አይነት ደግሞ እውነተኛ አፍቃሪ ወይም ተፈቃሪ ብዙ ኦብስታክልን አለክልን ይገጥመዋል ማለት ነው። እናም አንዱ እናንተናችሁ ናችሁ ማለት ነው። ስለዚህ አሁንም አሁንም ሀይሚና ብሩኬ ዌክአፕ ንቁ፣ የምር ንቁ። የሰው ወሬ አትስሙ። የሰው ወሬ እናንተን መለያት የሚፈልጉ አልፍ ብዙ አለ። እናንተን እንደዚህ ፑሽ የሚያደርጋችሁ የእውነት ንቁባቸው። እናንተን የሚወድ የእናንተን ከፍታ የሚፈልግ አይደለም። ሀይሚዬን የኔ ናት ንቄባቸው እናንተ፣ ሴቶች ናቸው። ሴቶች አሁን ከሀይሚ ከብሩኬ አለያይታችሁ ሀይሚን አታገቧትም። አደለም፣ አታገቧትም። ሕይወትዋን አትበጥብጡ። ከምትወደውን ሰው እንደዚህ አይነት ነገር ባታለያዩዋት፣ የማይሆን ሀሳብ ባትሰጧት ጥሩ ነው። ብሩኬንም ከሀይሚ አለያይታችሁ ብሩኬን አታገኙትም። ለዛ ነው ሀይሚን መሳሪያ አድርጋችሁ የምትጠቀሙበት ብርኬን ፈልጋችሁ ስላጣችሁ ነው በጣም እርግጠኛ ነኝ ምክንያቱም ሴቶች በአሁኑ ሰዓት በጣም ክፋት ሆነዋል ክፋት ማለት ነው የእውነት ይህን ያክል የእነሱ መለያት ሊያስደስታቸው አይገባም ማርያምን ምትወዷት ቅመሟ እንዲህ ህትዋ ብታይዋት ሰው እኮ ዋሽቶ እኮ ያስታርጋል አይደል እናንተ እንደዚህ እውነት የተለያዩ መስሏችሁ እንደዛ ፑሽ ስታደርጉ የእውነት በጣም ነው የገረማችኝ። እንዴ! ሴት ሆናችሁ በዛ ላይ ማለት ነው። እና የምር አስመሳይ መሆናችሁ ነው ያየሁባችሁ። እናንተ ነው የምትገመቱት፣ የምትገምታችሁም እናንተ ነው ማለት ነው። እንዴት ከምወደው ሰው እንደዚህ ተጣልቼ፣ እንዴት ይገፋፉኛል፣ እንዴት ይደግፉኛል ብላ የምሬ ነው ምላችሁ በጣም ነው የምታዝንባችሁ። ሌላው ደግሞ ስለ ክብር የሚባል ነገር ነው። ክብር ቴዲ፣ የብሩኬ ክብር ብቻ አይደለም የሃይሚን ክብር ነው የነካው። የሴት ልጅ ክብር መከበር አለበት፣ አይደለም መከበር አለበት። እንደፈለገ የሚወጣበት የሚገባበት ቤት አይደለም። ሀይሚ ብሩኪ አይሆንሽ አይነትም እየደጋገመ ማለት ነው። እናሱ እየደፈረኝ ነው ደፍሮኝ ነው የገባው እና የመጣበትም በአይነ ብሌኑ አይደል እንዴ? ማንም አፍቃሪ በፍቅረኛው ሲመጣ ደስ አይለውም። እንደፈለገ ያደርገዋል፣ እንደፈለገ ይመተዋል። በጣም ተደባድበዋል፣ በጣም ተጣልተዋል፣ ምናምን ነገር። ስለዚህ ማንም የሚያደርገው ነገር ነው ያደረገው። እና ቅመምዬ፣ የኔ እናት፣ የኔ ቆንጆ እንደዚህ የሚሉሽ ያንቺን ከፍታ የሚፈልጉ አይደለም። ብሩኬንም እንደዛው። እባካችሁን አቁሙ በቃ ይህንን ስራ እናንተን የሚያሰድብ ሆነዋል። በቃ ከእናንተ ከባህሪያችሁ ከጸባያችሁ፣ ከማንነታችሁ የማሄድ ስራ ነው የጀመራችሁት የነበረው። ስለዚህ ስቶፕ አቁሙ ማለት ነው። ነገራቶቹን አስተካክላችሁ እንደምትመጡ እነኚህ ምቀኞች፣ ወረኞች እንደምታሳፍሩ በጣም ተስፋ አደርጋለሁኝ። የውነት፣ በራት ትክፈቱ ደስ አይበለም። የምር እናንተ ብዙ ነገር ሚያስደስታቸው የእናንተን መለየት የማይፈልግ የእናንተን ከፍታ የሁለታቸውን በሁለት አይን የሚያያችሁ ብዙ ኦዲየንሶች አለንና ስለዚህ ጠላቶቻችሁን እንደዚህ ብታሳፍሩልን ደስ ይለኛል እኔ በግሌ።